ሓ ንንውሰድ፣ ሓ ቀላል ስለሆነ፣ ወይም ደሞ ኻ ንንውሰድ፣ ኻ ባለ አንድ ነጥቡን እንስራ፣ ምክንያቱም ነጥቡ ጭማሪው ስለሆነ፣ ኻ ደሞ ኖርማል ስለሆነ ኻ ንክወሰድን ሌሎችን መስራት እንችላለን። ስለዚ፣ ኻ የፊደል መጀመሪያ ላይ ሲሆን የሚኖራትን ቅርጽ እንመለከታለን። የመጀመሪያዋ ስትራክቸሯ ምን ይመስላል? የምንወስደው ምሳሌ ኸረዝ የሚለውን ቃል እንመለከታለን። ኻ የፊደል መጀመሪያ ላይ ሲሆን የሚኖራት ቅርጽ ይሄ ነው። ይኸው በቀይ ስየዋለሁኝ ነጥቧን ቁጭ እናደርጋለን ማለት ነው። ከዛ በኋላ ራ ነው። ራ የፊደል መጀመሪያ ላይ ሲሆን ከበስተ ቀኝ ካለው ጋር ይተሳሰራል። ከዛ በኋላ ከመስመር በታች ሁለት ተደርጎ ይሰራል። ከዛ ዛይ ነው። ዛይ ደግሞ ልክ እንደዚህኛው ከመስመር በላይ እና ከመስመር በታች የሆነ ሀቅ አለው። በዚህ መሰረት እንሰራለን ማለት ነው። ከዛ ነጥቡ እናስቀምጣለን። የፊደል መጀመሪያ ላይ ሲሆን የኻ ቅርጽ ይህንን ይመስላል በቀይ እንዳደረግኩት። ሌላ ምሳሌ የሚያስፈልገን ከሆነ ኸሩፍ የሚለውን ቃል እንመልከተው። ኸሩፍ ስንል የመጀመሪያው ኸ ቅርጹ ማንን ይመስላል ብለናል? እችን ቅርጽ ይመስላል ብለናል። እችን ቅርጽ መርሳት የለብንም። ከነ ነጥቡ እናስቀምጣለን። ከዛ ራ ነች። ራ ልክ እዚህ ጋር ሙተሲል እንደሆነችው፣ ሙተሲል ሆና ትጻፋለች ማለት ነው። ከዛ ዋው ነው ያለው። ዋው ደግሞ መንፋሲል ነች። ከማን ጋር ስትሆን? ከራ ጋር ስትሆን፣ ስለዚህ ዋዊቷን ለብቻ እንሰራለን። የዋው እና የራ እግር ከመስመር በታች ሁለት ስለሆነ እኩል ነው የሚጻፉት። ዋው ደግሞ መንፋሲል የሆነ ቃል ነች። ከእሷ ኋላ ከሚመጣው ጋር ኢቲሳል አታደርግም። እሷም ደግሞ ማንነች? መጨረሻ ላይ የምንጠቀማት ቃል ፋ ስለሆነች፣ ፋይቷን እናስቀምጣለን። በዚህ መሰረት እንሰራለን ማለት ነው። ኸይረን የፊደል መካከል ላይ ሲሆን ኸዋ ምን አይነት ቅርጽ ይኖረዋል ተብሎ ሲባል፣ ነኽላ የሚለውን ቃል እንመልከት። ነኽላ። ስለዚህ ኑን የፊደል መጀመሪያ ሲሆን የሚኖረው ቅርጽ ይህንን ይመስላል። ልክ በምዕራፍ አንድ ላይ እንደተማር ነው። ከዛ ኸዋ የፊደል መካከል ላይ ሲሆን፣ አረስታችን ኸዋ ስለሆነ የፊደል መካከል ላይ ሲሆን የኸዋ ቅርጽን እንመለከታለን። ከዚህ ጋር ያለውን ኢቲሳል ያደርጋል እንዳንረሳ። ከዛ ወደ ላይ ወተን እችን ወደ ላይ ወተን እችን እንሰራለን ማለት ነው። እችን ቅርጽ እንሰራለን። ከዛ በኋላ ነጥቡን እናስቀምጣለን። ኸይራኔን ከሰራን በኋላ ላሚቷን እንሰራለን። ላም ደግሞ ከመስመር በላይ ሶስት ከፍ አድርገን ከዚህ ጋር ያለውን ኢቲሳል ያደርጋል እንዳንረሳ። እንደገና በተጨማሪ ደግሞ ይሄ ብቻ ሳይሆን ከዚህ ጋር ያለውንም ኢቲሳል ታደርጋለች ላም በባህሪዋ ኸይራን። ከዛ በመቀጠል ማነው ታእን መርቡጣ እናስገባበታለን። ታእን መርቡጣ ደግሞ ከመስመር በላይ አንድ ከዛ በኋላ አንድ ነጥብ አምስት ከፍ እንላለን። ስለዚህ በዚህ መሰረት እናስቀምጣለን ማለት ነው። ነክላ ለሚለው ምሳሌያችን የፊደል መካከል ሲሆን ሌላ አንድ ምሳሌ የሚያስፈልግን ከሆነ እንጨምር። ማን በር ወይም ብሁር ብሁር እየተባለ የሚጠራው ማለት ነው። ጭሳጭስ ወይም እጣን ምናምን የምንለው ረን። ስለዚህ በየፊደል መጀመሪያ ላይ ሲሆን የሚኖረውን ቅርጽ ባለፈው ደርስ ላይ ተመልክተናል። እዚህ ጋ ካስታወሳችሁ ወደዚህ ጋር ደግሞ ስንመጣ በየፊደል መጀመሪያ ላይ ነጥቧን እናስቀምጣለን። ከዛ ኸ ነው አርእስታችን። ኸ የፊደል መሀከል ላይ ስትመጣ የሚኖራት ቅርጽ ምን አይነት ይመስላል? እንደዚህ ከሁለቱም ቦታ ሙተሲል ከዚህም ከዚህም ማለት ነው። ከዛ ኸ ነጥቧን እናስቀምጣለን። ከዛ ዋው ነች። ዋው ደግሞ ሙተሲል ነች። ኢትሳል የሚያደርግባት ቃል ካለ ከመጀመሪያዋ ጋር ኢትሳል ታደርጋለች፣ ከመጨረሻዋ ጋር ግን ሙንፈሲል ነች። ለምሳሌ እዚህ ጋር ሙንፈሲል ስለሆነች ራእይቷን እንሰራለን ማለት ነው። ራይቷን እንሰራለን በክቡር በዚህ አይነት ስትራክቸር መስራት ይቻላል። በክቡር የሚለውን ማለት ነው። መርሐባ ሶስተኛው ደግሞ ምሳሌያችን የምናየው የፊደል መጨረሻ ሆኖ ነገር ግን ሞተሲል ሲሆን ቢጢክ የሚለውን ቃል እንመልከተው። ቢጢክ የፊደል መጀመሪያ ላይ ባን እንሰራለን። ባ የሚኖረው ቅርጽ ይህንን ይመስላል። ልክ ሌሎችን እንዳየ ነው። ምሳሌ ለምሳሌ እዚህ ጋር ባን እንዳየነው እንዳየ ነው። ኖነን እንዳየ ነው። የፊደል መጀመሪያ ላይ ባ ይህንን ይመስላል። ከዛ ደግሞ ጣ ሙተሲል ነች። ሙተሲል ስትሆን ጣ የሚኖራትን ቅርጽ አይተናል። በዛ ቅርጽ መሰረት እንሰራታለን። ከመስመር በላይ ሶስት አድርገን እግሯን እንሰራለን። ጣ። ከዛ ማን ነው ያ። ያ የፊደል መሀል ሲሆን የሚኖረው ቅርጽ ይህንን ይመስላል ብለናል። ነጥቡን እናስቀምጣለን ማለት ነው። ኸይረን ከዛ በመቀጠል ኻ ነው። ኻ ደግሞ የፊደል መጨረሻ መጥቶ ሙተሲል ከሆነ ወደ ላይ እንዲከፍት አደረጉና ከዛ በኋላ ኻ ይቷን እንሰራለን ብለን ተማምረን ነበር። በዚህ መሰረት ኻ ላድምቀው ይህንን ይመስላል። ስለዚህ ቢጢክ አረካው ካስፈለገን ይኸው ሌላው አያስፈልገንም ማለት ነው። ይህንን ይመስላል መርሐባ። አሁን ደግሞ የምንመለከተው ምሳሌ በጢህ ቢጢህ የሚለውን ካየን በኋላ የፊደል ሙተሲል ነው ይሄ ሙፈሲል የሆነው ምሳሌ ሆን እንመልከት ማንን ምሳሌ እናምጣ ኪታቡ ላይ አለ ኩህ ኩህ ጎጆን ይመስል ማለት ነው መርሓባ ስለዚህ ካፍ ነው መጀመሪያ ካፍ የፊደል መጀመሪያ ላይ ሲሆን ዳል ንሰራ እና ከዛ በኋላ ከመስመር በላይ ሶስት ሞ መቻል አለበት። ዋው ደሞ ባህሪዋ ምንድነው? ሙተሲል ነው። መሃል ላይ መታ ከሞተሲል የሆነ ቃልጋ ከሆነች ከበስተ ግራ ካለችዋ ግን ሞተሲል አትሆንም። መርሓባ ከዛ ከነው ከ ደሞ መንፈሲል ሆና ነው ምንጽፋት ማንን ትመስላለች? አፍወን በዚህ አይነት ቅርጽ እንሰራታለን። ነጥቧን ከላይ እናደርጋለን ማለት ነው። ሐራካ የሚያስፈልገው ከሆነ ይህን ቦማ እናደርጋለን። ይህንን ይመስላል። ሁህ የሚለውንም መጠቀም እንችላለን። ለምሳሌ እስኪ አንድ ምሳሌ እንጨምር። ሁህ ሁለት ናቸው። ሀ የተሰሩት የፊደል መጀመሪያ ሲሆን ሀ አይተናል። ው እዝጅ ጋ እንደሰራ ነው ማለት ነው። ከዛ ነጥቧን ቁጭ እናደርጋለን። ከዛ ዋው ነች። ዋው መሀል ላይ ስትመጣ የሚኖራትን ቅርጽ አይተናል። ይኸው ከዛ ኸ የፊደል መጨረሻ ሆነ፣ መንፋሲል ሰጥተዋል። ምክንያቱም ዋው ከዚህ ጋር ካለችው ኢቲ ስለማታደርግ ኸ እንሰራለን። ኸ እችን ትመስላለች ማለት ነው። በዚህ መሰረት ጨርሰናል። ኸ ጂም እና ሓ ይህንን ቅርጽ ይመስላሉ ማለት ነው። በቀጣይ ደግሞ ደርሳችን ስለ ዳል ስለ ዛል የመሳሰሉ ቃላቶችን እንመለከታለን። እስከዚህ ድረስ ያለው ደርስ ይህንን ይመስላል።